ታላቅ የመሰራጭ ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ የሽያጭ ምርሃ ግብር መስከረም 29 እስከ ጥቅምት ስምንት ድረስ አዘጋጅቶ የቤት ባለቤት የሆኑ ብሎታል። ግንባታቸው ከ50 በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሀል ከተማ በለጋሃር ሲምሲ ፖል አትላስ እንዲሁም ሱቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20% እስከ 22% ቅናሽ 55 በ45 የባንክ አማራጭ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ የባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት 8 ቀድመው ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው የሽያጭ መርሐ ግብር ላይ ለመመዝገብ መረጃ ለመውሰድ ከፈለጉ ለሽያጭ ቢሮአችን ስልክ 09103510 እንዲሁም 0907365069 ይደውሉ። ጊፍት ሪል ስቴት ጤና ይስጥልን አድማጮች። ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ፑቲን በመካከለኛው ምስራቅ የሰላም ሂደት ላይ ጣልቃ መግባት አልፈልግም አሉ። ሩሲያ የቶም ሃውክ ሚሳኤሎች ወደ ኪቭ ስለሚተላለፉበት ንግግር ምላሽ ሰጥታለች። ምን አለች? በዘገባው ተካቷል። አሜሪካ የጋዛን የተኩስ አቁም ትግበራ ለመቆጣጠር 200 ወታደሮችን ወደ መካከለኛው ምስራቅ ልታሰማራ ነው ተብሏል። እስራኤል ምሽቱን በሊባኖስ ላይ በፈጸመችው አየር ጥቃት ሰዎች መሞታቸውና መጎደታቸው ተዘገበ። የእስራኤል ወታደሮች ስምምነት ወደ ተደረሰባቸው አካባቢዎች እየተመለሱ ነው ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም ፕሬዚዳንት ፑቲን በመካከለኛው ምስራቅ የሰላም ሂደት ላይ ጣልቃ መግባት እንደማይፈልጉ ገለጹ። በመካከለኛው ምስራቅ የሰላም ሂደት ላይ ጣልቃ መግባት አልፈልግም ብለዋል። በሩሲያ አረብ ጉባኤ መራዘም አስመልክቶ አስተያየትም ሰጥቷል። የሩሲያ አረብ ጉባኤ መራዘም ይፋ የሆነው በራሳቸው ተነሳሽነት መሆኑንም ፕሬዚዳንቱ አክለዋል። ሩሲያ ፍልስጤምን ጨምሮ ከአረብ ሀገራት ከፍተኛ አመኔታን ያተረፈች ሀገር ናት። ሩሲያ የቶም ሃውክ ሚሳኤሎች ወደ ኪቭ ስለሚተላለፉበት ንግግር የሰጠችው ምላሽ የአየር መከላከያ ስርዓቷን ማጠናከር እንደሆነ ፕሬዝዳንቱ ገልጸዋል። ፑቲን አክለውም የሩሲያ የኒክሌር መከላከል እርምጃዎች ውስብስብነት ከሌሎች ሀገሮች የላቀ መሆኑን አብራርተዋል። የሩሲያው ፕሬዝዳንት በቅርቡ የአዳዲስ የጦር መሳሪያዎች ሊተዋወቁ እንደሚችሉም ገልጸዋል። ሩሲያ በጣም በቅርቡ የአዲስ ጦር መሳሪያዎች ገጽታን ታስተዋውቃለችም ብለዋል። ሙከራዎች የቀጠሉ ሲሆን ስኬታማ መሆናቸውንም አንስቷል። አሜሪካ የጋዛን የተኩስ አቁም ትግበራን ለመቆጣጠር ሁለት መቶ ወታደሮችን ወደ መካከለኛው ምስራቅ ልታሰማራ መሆኑን የአሜሪካ ባለስልጣናት ለስፑትኒክ አረጋገጡ። በትላንትናው ሁለት ቀደም ብለው የፈረንሳይ የዜና ወኪል የሰላም ስምምነቱን አፈጻጸም ለመቆጣጠር ሁለት መቶ ወታደሮችን ወደ መካከለኛው ምስራቅ ለማሰማራት ስለታቀደው እቅድ ዘግቦ ነበር። የተኩስ አቁም ተቆጣጣሪዎች ቡድን ከግብጽ ከኳታር፣ ከቱርክና ምናልባትም ደግሞ ከተባበሩት የአረብ ኤምሪቶች የሚመጡ ወታደሮችን ያካተተ እንደሚሆንም ተነግሯል። ሆኖም የአሜሪካ ባለስልጣናትን ጠቅሶ የእንግሊዝ የዜና ወኪል እንደዘገበው የአሜሪካ ወታደራዊ ሰራተኞችን በጋዛ ሰርጥ ውስጥ በቀጥታ የማሰማራት እቅድ የለም። የሩሲያ እጣ ፈንታ ሁል ጊዜም በህዝቦቿ እጅ እንዲሁም በጦር ግንባር ባለው ወታደራዊ ኃይል ነው ተባለ። የኖቤል ኮሚቴ ለሰላም ምንም ላልሰሩ አካላት በተደጋጋሚ የሰላም ሽልማት ሰጥቷል ሲሉ ፕሬዚዳንት ፑቲን ገልጿል። ትራምፕ ሽልማቱ ይገባቸዋል ወይ ተብሎ ለተጠየቁት ጥያቄ ይህንን እኔ የምወስነው አይደለም በማለት ምላሻቸውን ሰጥቷል። ፕሬዚዳንቱ ከአዘርባጃን አውሮፕላን አደጋ በኋላም ሩሲያና አዘርባጃን አዲስ ምዕራፍ ከፍተዋል የሚል ተስፋ እንዳላቸው ገልጸዋል በሩሲያና በአዘርባጃን መካከል የአገራት ግንኙነት ቀውስ አልነበረም አገራቱ በአሳዛኙ ክስተት ምክንያት የስሜት ቀውስ ብቻ ተጋርጦባቸው ነበር ብለዋል እስራኤል ምሽቱን በሊባኖስ ላይ በፈጸመችው የአየር ጥቃት ሰዎች መሞታቸውና መጎዳታቸው ተነገረ። የእስራኤል ጦር ከቤሩት በ50 ኪሎ ሜትር በደቡብ ርቀት የሚገኘውን የኢንዱስትሪ ዞን ኢላማ በማድረግ ወደ 12 የሚጠጉ ጥቃቶችን መፈጸሙን የሊባኖስ ሚዲያዎች ዘግበዋል። የሊባኖስ ጤና ጥበቃ ሚኒስቴር እንዳስታወቀው በጥቃቱ አንድ ሰው ሲገደል ሌሎች ሰባት ሰዎች ደግሞ ቆስለዋል። የእስራኤል አየር ኃይል እንደ ቡልዶዘር ኤክስካቫተርና ሎደር ያሉ በደርዘን የሚቆጠሩ የግንባታ ማሽኖችን እንዳወደመም ተነግሯል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አካባቢ የሂዝቦላህ የሽብር መሰረተ ልማቶችን መቶ አፈራርሷል። የሽብር መሰረተ ልማቶችን እንደገና ለመገንባት የሚያገለግሉ የምህንድስና ማሽነሪዎችን በሚገኙበት አካባቢ ተመቷል ሲል በማኅበራዊ ሚዲያ ላይ ገልጿል። ሐማስና እስራኤል የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ የእስራኤል ጦር ከተወሰኑ የጋዛ አካባቢዎች መውጣቱን አስታወቀ። የእስራኤል ወታደሮች ስምምነት ወደ ተደረሰባቸው አካባቢዎች ቢመለሱም በአጠቃላይ ከጋዛ ሰርጥ ለቀው አልወጡም። በሺዎች የሚቆጠሩ ፍልስጤማውያን ወደ ሰሜናዊ ጋዛ ሲጓዙ የሚያሳዩ ምስሎች ወጥተዋል። ባለፉት ጥቂት ወራት በዚህ አካባቢ እስራኤል ከፍተኛ ድብደባ ስትፈጽም ቆይታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም እቅድ የእስራኤል መንግስት ይሁንታ ከሰጠው በኋላ የተኩስ አቁም ስምምነት ላይ ተደርሷል። ቀጣዩ የሰላም እቅዱ ዝርዝር ላይ ድርድር ይቀጥላል። በስምምነቱ መሰረት ሐማስ ሁሉንም ታጋቾች ይለቃል። በሐማስ ስር ካሉት ሃያ የሚደርሱት ታጋቾች በሕይወት እንዳሉ ይታመናል። ሐማስ የ28 ታጋቾችን አስክሬንም ለእስራኤል ያስረክባል። እስራኤል 250 ፍልስጤማውያን እስረኞችን ትለቃለች። ከእስረኞቹ መካከል አንድ መቶ የሚሆኑት ወደ ዌስት ባንክና አምስቱ ወደ ምስራቅ ኢየሩሳሌም ይለቀቃሉ። ከጋዛ የታገቱ 1700 ፍልስጤማውያንም ይለቀቃሉ ተብሎ ይጠበቃል። እርዳታ ባልተገደበ ሁኔታ ወደ ጋዛ እንዲገባም ስምምነቱ ያዛል። የጋዛ ነዋሪዎች ለረሃብ መጋለጣቸውን የመንግስታቱ ድርጅት አስታውቋል። ከዛሬ በኋላ 600 ሰባዊ እርዳታ የጫኑ ከባድ ተሽከርካሪዎች ወደ ጋዛም ይገባሉ ተብሎ ይጠበቃል። ተመድ እንዳለው ከ500 ሺህ በላይ ፍልስጤማውያን ለከፍተኛ ረሃብ ተጋልጧል። እስራኤል በጋዛ ረሃብ መኖሩን አታምንም። የተኩስ አቁም ስምምነቱን ተከትሎ በመካከለኛው ምስራቅ የነበሩ ሁለት መቶ የአሜሪካ ወታደሮች ወደ እስራኤል ይገባሉ። የተኩስ አቁም ስምምነቱን እንደሚከታተሉም ተነግሯል። በጋዛ የሚኖሩ የአይንማኞች እንደተናገሩት የእስራኤል ወታደሮች ከሰሜን ምዕራብ የጋዛ አካባቢዎች ለቀው እየወጡ ነው። ከደቡባዊ ካህን ዩኑስ አካባቢ የተወሰኑ የእስራኤል ወታደሮች እየለቀቁ መሆናቸውን ቢቢሲ ዘግቧል። የእስራኤል መከላከያ በማህበራዊ ሚዲያ ገጹ ወታደሮቻችን ስምምነት ወደ ተደረሰባቸው አካባቢዎች ማምራት ጀምረዋል ብሏል። የአሜሪካው ልዩ ልዑክ ስቲቭ ዊትኮፍ እንደተናገሩት የእስራኤል ወታደሮች ከጋዛ አካባቢዎች መውጣታቸውን ማረጋገጥ ችለዋል። ባለፈው ሳምንት በዋይት ሃውስ ይፋ የተደረገ ካርታ የእስራኤል ወታደሮች እስከየትኛው መስመር ድረስ መጓዝ እንዳለባቸው አስቀምጧል። የተኩስ አቁም ስምምነት በተደረገበት የመጀመሪያው ዙር የሰላም እቅድ የእስራኤል ወታደሮች በ53 በመቶ የጋዛ አካባቢዎች ይቆያሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁ ታጋቾችን ለማስመለስ የገቡትን ቃል እንደሚጠብቁ ተናግሯል። የእስራኤል ወታደሮች አሁንም ድረስ ሐማስን ከሁሉም አቅጣጫ ከበዋል ሲሉም ገልጿል። የትራምፕ የሰላም እቅድ በቀጣይ ያስቀመጠው ነጥብ ሐማስን ትጥቅ ማስፈታትን የያዘ ነው። ሐማስ ግን በዚህ ላይ መስማማቱን እስካሁን አልገለጸም። የተኩስ አቁም ስምምነቱ እስከተደረሰበት ቅጽበት ድረስ እስራኤል በጋዛ ጥቃት ስትፈጽም እንደነበር የዓይን እማኞች መግለጻቸውን ቢቢሲ ዘግቧል። ባለፉት 24 ሰዓታት 17 ፍልስጤማውያን መገደላቸውንም አክሏል። የእስራኤል መከላከያ ከተወሰኑ የጋዛ አካባቢዎች ቢወጣም ባለበት አካባቢ ሆነው የደህንነት ስጋት የማስወገድ ስራውን እንደሚቀጥል ይፋ አድርጓል። የእስራኤል ወታደሮች ከጋዛ አካባቢዎች ሲወጡ በምትኩ የሐማስ ኃይሎች ተሰማርቷል። የትራምፕ የሰላም እቅድ ጋዛን በማስተዳደር ረገድ ሐማስ ሚና እንደማይኖረው ይደነገጋል። ሐማስ በበኩሉ ጋዛን መልሶ ለመገንባት የአረብ አገራትና የዓለም አቀፉ ማኅበረሰብ ትብብር ያሻል ብሏል። የእስራኤል ወታደሮች ከጋዛ ሲወጡ ፍልስጤማውያን ንብረታቸውን ሸክፈው ወደ የመንደራቸው ሲመለሱ ታይተዋል። ከስድስት ልጆቹና ባለቤቱ ጋር ከጋዛ የተፈናቀለው መምህር አላሳሌህ መንገዱ ረጅምና ከባድ ነው፣ ምግብና ውሃ የለምም ይላል። ጃባሊያ ወደሚገኘው ቤቱ የተመለሰ ያለው ዋለ አልናጂር ቤቴ ቢወድምም ፍርስራሽ ብቻ ቢቀርም እመለሳለሁ፣ በድንኳንም ውስጥ ቢሆን እኖራለሁ ብሏል። ሼክ ራድዋን ሳብራና ዘይቱን የተባሉትን መንደሮች ጨምሮ አብዛኛው ጋዛ እንዳል ነበር። ሆኗል። የተመድ መርማሪ አካል እስራኤል በጋዛ የዘር ጭፍጨፋ ፈጽማለች ሲል ከሷል። እስራኤል ግን ይህንን ውንጀላ በፍጹም አትቀበለውም። ታላቅ የመሰራጭ ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ የሽያጭ መርሃ ግብር መስከረም ሃያዘጠኝ እስከ ጥቅምት ስምንት ድረስ አዘጋጅቶ የቤት ባለቤት ይሆኑ ብሎታል። ግንባታቸው ከ50 ፐርሰንት በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሃል ከተማ በለጋሃር ሲምሲ፣ ፖሊያትላስ እንዲሁም ሱቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይህ ብቻ በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20 እስከ 22 በቅናሽ 55 በ45 የማን እንዲሁም በ5% ቅድመ ክፍያና በረጅም ጊዜ ባንክ ብድር ለሽያጭ አቅርበናል። አስታውሱ፣ ከመስከረም 29 እስከ ጥቅምት 8 ቀድመው ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው የሽያጭ መርሃ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ በሽያጭ ቢሮችን ስልክ 09103510 እንዲሁም 0907 36569 ይደውሉ። ጊፍት ሪል ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።